አንቺ ቁሉ ዘው አንቺ ነው መሰለኝ። ነው አራት ሰው እያለቀ ነው። ሰው ሰው ሙሉልኝ። ይሄው ሙርሲ፣ ይሄ እጁ ነው፣ እጁ ነው። ጋይስ ትሪፕል ጋይስ ትሪፕል፣ አንድ ለዜሮ ነን። ይህንን አስቀጡኝ ፕሊስ። ትሪፕል ጋይስ ትሪፕል፣ ይህንን አስቀጡ፣ ይህንን አስቀጡኝ። አንድ ለዜሮ ነን። ይሄን ካሸነፍኩት እቀጠዋለሁ፣ እቀጠዋለሁ። ግላብ አለን ጋይስ፣ ግላብ አለን። ግላቡ ሊያበብ አትስጡ። ግላቡ በአምስት ያባዛዋል ጋይስ፣ ግላቡን እየነካችሁ ሌስኩ

ቴንኪው ሶማች ጃፒ ልዬ በጣም ቴንኪው። ከኔ የሚያስጥልህን ሰው ፈልግ እሺ። ይኸው ው ይኸው ሰላሳ ትንንሽ ነው ያደረኩት። ሺቲዎቼ ከኔ የሚያስጥልህ ሰው ፈልግ። አንደኛ ቅጣት ፀጉርክ ላይና አንገትክ ላይ ያረካቸውን ጨሌዎች እያየውት እንዲት ትበጥ ሰውና ከዛን እንዲ እነሰንሰዋለን ትነሳንሰዋለክ አንደኛ ቅጣት። ሁለተኛ ቅጣት ሻውር ትወስዳለ። ሻውር ደግሞ የምትወስደው በሳሙና ሳይሆን ጭቃ አፍሰክ፣ በጭቃ ተለቅልቀቅ። ሙሉ ሰውነትህን ጸጉርክን ሳይሆን ሰውነትን ጭቃ ተለቅልቀ ሻውር ትወስዳለ። ሶስተኛ ቅጣት ደግሞ መተ ወይ ሰው ልካ ከአንበሳ ታወርድልኛለ። ስ ተቃጠል። እፍርት አይሰራም። ማርያምን ብለምልሃል፣ እኔ ምያለሁ

እሱን ስትገረፍ ታወራዋለህ። እሱን ስትገረፍ ተነስተቀጣ። አንደኛ ቅጣት ሻወር በጭቃ ትወስድልኛለህ። ፀጉርክን ሳነካ ሰውነት ቅር ዘና ብለክን ድፍት ድፍት አይደለም። ሁለተኛ ቅጣት ሁለተኛ ቅጣት ጨሌክን የአንገትክን እና የፀጉርክን እና የአንገትክን በጥሰቀው ጨሌው ብትንትንትንትን ሲል ማየት ይፈልጋለ። ልክ እሽቴ ብትንትንትን እንዳለ ኦኬ ሶስተኛ ቅጣት መቶ ጊፍተርህን እሱም ደግሞ አጠገቤ እያወለክ ቨ እሱም ደግሞ ጊፍተርህን ትቀብረዋለህ ኦል ማይ ፋሚሊ አትችሉም አትችሉም አትችሉም እያልክ ትቀብራቸዋለህ ጊፍተሮችን ታሞ ግሳለ ኢነፍ ዛት ኤይት ተነስ እና ተቀጣ ዛት ኤይት እሺ እኔ እንዲህ ነኝ። እኔ ምን አልኩ? አምስትሮንግ ውመን ስልክ በምክንያት ነው እችላለሁ ብዬ ካለ እንደተጫወትክብኝ፣ አሁን ተራዊ አንተ ነው። ተነስ። አንተ ገና ለገና ውሽዬ ቅንድ በኋላይን ያለው ልቧ ያየችውን ሁሉ ታፈቅራለች አሉ እንጂ መጫወቻ ነች አሉ እንዴ! ሺቴን ሺቴን፣ ከዚች ሺቲ ጋር ማስታወሻ ነበርን። ከዛ ሰውዬ ጋር ምን ቀራ? ይሄው ቀድል ካለ አይዞህ፣ ተነስ ተነስ ተነስ ተነስ። አልቀብረ ምን አቦ ምን አንተ ተነስ ተቀጣ፣ ተነስ ተቀጣ

ይታያል እሲና፣ ቀረብ በለው ወደ ካሜራው ጋይስ። አበባ ሙሉልኝ። አበባ ፊትንም ተቀበው ጭቃውን

ቤተሰቡላች ግዚሔ አናዶኝ ነው። ተውት ጋይስ አሳዘነኝ፣ አላሳዘነኝም። እኔ ርርን ያደረገኝ ቅድም ሲያስቀድደኝ ጋይስ። ትሪፕል ትሪፕል በሶስት ነው ነው የሚያባዛው። አንድ ለዜሮ ነው። ይሄን ካሸነፍኩ ቀጠዋለሁ። አን የኔ ፍቅር ሳሚዬ ቴንኪው ሶማች እ አባቴ ይሙት ቤተሰቦችን ጠይቅ። ቴንኪው ሶማች ከ ነው አልኩ እንግዲህ መሀተቤ ነው። ክርስቶስን እንዴ ምን ነው እንዴ ጌስ ነው